ሰላም፣ የኢትዮ ተከታታዮች እንደተለመደው እናንተን ያህል መፍቼ ይዤላችሁ ቀርብ ያለሁን ዛሬ ግን ለየት ባለ ነው። የመፈት አላችሁ ማለት ነው ከተለመደው ያው ካልተመቻችሁ ግን እንደድሮ ይሁንልኝ ማለት ትችላላችሁ። ግን በእንደዚህ መልኩ ፈትቼዋለሁ ዛሬ ማለት ነው። ያው አላነበውም እዚህ ጋር ግን ፍቹን ብቻ ስማችሁን ጠርቼ ፍቹን ብቻ እነግራችኋለሁ ማለት ነው። ትንሽ ዘግይቼባችሁ ስለነበር ቶሎ ቶሎ ለመፍታት ያህል ነው። ካልተመቻችሁ ደግሞ እንደ በፊቱ ይሆን ለማለት ትችላላችሁ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው ላይክ፣ ሼር ማድረግ እንደረሱ። የደውን ምልክቷን ደግሞ ተጫኗት አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮ ሲረስሚያው በማፍጠኛ እዩት። ላይክ ማድረጋችሁን ግን አትርሱ። ሰብስክራይብ ያላርጋችሁ ደግሞ አዲስ ካላችሁ ሰብስክራይብ አድርጉ። አሁን ወደ ህልሞቻችሁ ወስዳችኋለን። ሺሚራን ቤተክርስቲያን ማየት ከስታወሽ ቤተክርስቲያን ብትሄጂ መልካም ነው። ያው ታቦቱ ጠርቶሻል። ትልቅ ሰዎችን ማየት የሚመክረን ሰው ካለ ያንን መቀበል እንደሚኖርብን ምክር መስማት እንደሚሄ ትልቅ ሰዎችን ምክር መስማት እንደሚኖርብን የሚያመላክት ነው። ጦርነት ደግሞ ሰላም ነው። ሌላኛው ደግሞ ጎረቤቴ የሆነ ሴት ልብሷን ቀዱባን ያልሽው፣ ልብስ መቀደድ ትንሽ ጥሩ አይደለም። ልብስ ጸጋ ስለሆነ ጫማም እንደዛው ስራንም ባለንም ነው የሚያመላክተው። ስለዚህ በዛ መልኩ የሚደርስባት የሆነ ችግር እንዳለ ነው የሚያመላክተው። ጸሎት እንድታረግ ንገሪያት። ትንሽ ጥሩ አይደለም ሚ የቅዱስ ገደል መሸከም ትንሽ መከራን ፈተና ነው የሚያመላክተው። መጸለይ ያስፈልጋል። ሌላኛው ግን ዳቦ መግዛት በጣም ቆንጆ ነው። ዳቦ በረከትን ስለሆነ የሚያመላክተው ስለዚህ በደንብ ጸሎት ማረግ ያስፈልጋል። የቅዱስ ገደል መሸከም ትንሽ እንትን አደለም መከራ ነው የሚያመላክተው። መንፈሱ ግን መውጣቱ ስጮህ አየሁ የሚያስጨንቅሽ ነ ካም ያስጨንቅሽ ነገር ግን እንደምትገላገኝ የሚያመላክትሽ ነው። መጮ ያሚያስለሆነ የሚያመላክተው ማለት ነው። ዳቦ ደግሞ በረከት ነው። ቤተልሄም እሺ፣ ያው በተራ ስለሆነ ትንሽ ዘግቼ ይሆናል። እንደገና ያው ሰሞኑን ቶሎ ቶሎ እየለቀቅኩ ስላልነበረ ነው። እሺ፣ ያው ማስታወቅ በአር ነገር ሲወጣ ነው እንትን የሚለው ግን፣ አንቺ ያው ምግብ ነው ሲወጣ እየሾሩ ሮዝ። ስለዚህ ብር ማግኘትን ሲሳ ማግኘትን ነው የሚያመላክትሽ። ቆንጆ ነው። ለማስገነት ልጆች ማዘል በህይወቱ ወጣ ውረድ መድከምን ነው የሚያመላክተው። ጸሎት አድርጊ። መንገድ የህይወት መንገድን ነው የሚያመላክተው። ምንጣፍ ሀብት ነው። ሀብት ላይ አሳልፈሽ እንዳትሰጪ ተጠንቀቂ። ጸሎት አድርጊ። ሳነት ቅሳነት ነው። እሺ ያው ውሻ መተት ድገምት እየተላከ እንደሆነ የሚያመላክተ ነው። ግን ብርሃኑ ዳን ሲመጣ ሸሸ። ብርሃን ደግሞ የፈጣሪ ጸጋ ነው። ስለዚህ መብራትም ጥሩ የሆነ መልካም ጊዜ ነው የሚያመላክተው። ስለዚህ በደንብ ጸሎት አድርጊ። ውሻ ያው ድግምት መተትን የሚያመላክተው ያው ሴጣን ነው። ውሻ ጸሎት ማድረግ ነው የሚያስፈልገው። ጥሎ መሄዱ በጣም ጥሩ ነው። ጸሎት አድርጊ በደንብ። ኪዲ ጉንዳን ባላጋራን ጠላት ነው የሚያመላክተው። አልጋ መወረሩ ጥሩ አይደለም። አልጋ ጸጋንም ትዳርንም ስለሆነ የሚያመላክተው እና ጸሎት አድርጊ በደንብ ኩንዳን ባላ ጋራ ነው የሚያመላክተው። ሚስተር ፖሊስን ማየት ጠባቂ መላእክትን ነው የሚያመላክቱት። ስህተት እንዳንሰራ ደግሞ መጠንቀቅ እንዳለብን የሚያመላክቱ ናቸው። ያው እጁ ሲታሰር ና የሹ እጁ መታሰሩ በኃጢአት መታሰር ነው። በኃጢአት መታሰርን ነው የሚያመላክተው በደንብ መጸለይ ይኖርበታል። አንቺን ትምህርት ግን እጁ እንደታሰረ ነው የነበረው። ስለዚህ በደንብ ጸሎት እንዲያደርግ ንገሪው። በአጠት መታሰር ነው። ሌላኛው ደግሞ ስህተት እንዳይሰራ መጠንቀቅ እንደሚኖርበት የሚያስጠነቅቀው ነው። ኮኩ ከእጅሽ ላይ አመልጦ ሲወድቅ ነው ያየሽው። የሆነ እጃችን ላይ ያለ ነገር ሲወድቅብን ምናምን ትንሽ ጥሩ አይደለም። የሆነ እጃችን ላይ የገባ ነገር ሆነ ያገኘ ነው ሲሳይ ሆነ ምንዘናጋበት እንዳናጣ መጠንቀቅ ይኖርብናል ማለት ነው። ብርቱካን ው ልጅን ነው የሚያመላክተው፣ ግን ጥሬን ያየሽው አንዱ አፈር ላይ መሆኑ ትንሽ እንትን አይደለም አፈር ጥሩ ስላልሆነ ማለት ነው። አንዱን ግን ይዛሽ ይገባሹም፣ ያው ብርቱካን ልጅ ነው። ግን ጸሎት አደርጊ። ጥሬ ነው ያየሽው። እንደገና ማታውቂው ቤት ነው ስትገቢ ያየሽው። ስለዚህ የሰው ቤት ዝም ብሎ መግባት ወደ ሰው ህይወት ዘውሉ መግባት ነው። ወደ ማታውቂው ህይወት ዘውሎች መግባት ስለሆነ ትንሽ መጠንቀቅ መጸለይ ያስፈልጋል ማለት ነው። ጠይም ሴቶና ነው እህትሽ ያየሻት እና ያው በመቤቴ ትመሰላለች። እና ያው መቤቴን ተማጸኛት። ጥሩ የሆነ ነገር እንደሚገጥመሽ ወደፊት ጥሩ ኑሮ እንደምኖሪ የነገረችሽ እና ጸሎታ ድርጊ በደንብ። ያን በመቤቴ ነው የምትመሰለው። አለን ጣፋጭ ነገር ሲሳይ ነው። ስትቀማሽ ነው ያየሽው፣ ያው ጸሎት አድርጊ። ገመልታ ደግሞ እናትሽ ስትሰጥሽ ነው ያየሽው እና እናትሽ ጠይሞ ወይ ቀይ ከሆነች በእመቤቴ ነው የምትመሰለው። ያጣሽውን ነገር ደግመሽ እንደምታገኝ የሚያመላክተሽ ነው። ትምህርት ቤት ማየት በህይወት የምትማሪያቸው ነገሮች እንዳሉ ነው የሚያመላክተሽ። ወንበር ክብርንሹ ሹመትን ስልጣን ነው የሚያመላክተው። ያው ግን ያንችን የሚመቀኝ ሰው እንዳለ ነው የሚያመላክትሽ። ዞር በይ የኔ ነው ስትልሽ ነው ያየሽው እና ጸሎት አድርጊ። ያንችን የሚመኝ ሰው እንዳለ የሚያመላክትሽ ነው። ያው ውሻ ከሆነ ውሻ መተትና ድግምትን፣ ያው ጠላት ነው። ውሻ ሲጣን ነው የሚያመላክተው። ጸሎት አድርጊ። መነከስ ጥሩ አይደለም፣ ግን አላመመኝ ነው ያልሽው። ግን መነከስ አንደኛ ሌላ እንስሳም ቢሆን መነከስ ስምሽን ያለአግባብ የሚያጠፋ ሰው እንዳለ የሚያመላክትሽ ነው። ከሆነ ሌላ እንትንም ከሆነ ማለት ነው። ውሻ ግን ከሆነ እንዳልኩሽ መደትና እየተላክ እንደሆነ ድግት እየተላክ እንደሆነ የሚያመላክትሽ ነው። ያው ይህንም በጸሎት ነው ማሸነፍ የሚቻለው። በደንብ ጸልይ እሺ፣ መልኬ አንደኛ ነጠላ ለብሰሽ ቤትሽ በጣም ቆንጆ ነጠላ ጸጋ ነው። እጣኑ ቆንጆ ነው። ያው እሳት የለውም አደል? በጣም ነው የሆነ ለጠያቂሽ መልስ የጠየቅሽውን መልስ የምታገኝበት ጥሩ መልካም ነገር የሚሆን እንደሆነ የሚያመላክትሽ ነው። ነጠላውም ጸጋ ነው። እንደሚገረሙ በአንች ላይ በሚደረግ ታምር ሰዎች እንደሚገረሙ የሚያመላክትሽ ነው። የሆነ ጥሩ ያለ ነገር ይፈጠርባታል ብሎ የሚያስብ ከነበረ አንቺ ወደ መልካም ሆኖ ግን ሰዎች ግርንታ ወይም መደነቅ እንደ የሚፈጠር በሰዎች ዘንድ የሚያመላክትሽ ነው። አላዛርድ ሰላም። መግቢያ በህልሜ እህቴን ስሟታለሁ። ከዛ ብቻዬን ተቀምጬ እያለቀስኩ ቆየሁ። ምንድን ነው ፍቺ? ፍቺ እሺ፣ በህልም መሳም ያው ብዙ ነው ፍቺ። ያው አንደኛ መራቅ የሚያመላክታል። ፍላጎትን ወደ ማግኘት መቃረብ የሚያመላክታል ያው ኔጌቲቭ ደግሞ ያው ክህደትን ያመላክታል። ግን ያው እዚህ ጋር ስታለቀስ ው መለቀስ ደስታ ስለሆነ የሆነ የምፈልገው ነገር ካለ ክህት የሆነ እንደምታገኝ የምትደሰትበት ነገር እንዳለ ፍላጎትን ወደ ማግኘቱ መቃረብም ስለሆነ ማለት ነው። ያንንም ያመላክታል። ያው መራራቅንም ያመላክታል። ያው ከነዚህ ውስጥ ይሆነ እንትን ያለህን መውሰድ ትችላለህ። ያው ከሶስቱ አንዱ የሚሆነው ግን እያለቀስክ ስለሆነ ፍላጎትን ወደ ማግኘቱ መቃረብንም ያመላክታል ማለት ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ ማድረግ እንዳረሱ፣ የደወል ምልክቷንም መጫ እንዳረሱ። ይህ አፈታት ከተመቻችሁ ላይክ አድርጉ፣ ተመችቶኛልም በሉኝ። ከዚህ በኋላ እንደዚህ መፈታ ይሆናል። አለዚያ ደግሞ ያው አንብቤም እንድፈታ መፈልጉ ከሆነ አሳውቁኝ ማለት ነው። ላይክ ማራቻ አጋችሁን ግን እንዳረሱ። ለዛ ይሄን ይመስላል። ስለዚህ ከታተላችሁ ከልብ አመሰግናል።